ዛችን ላይ የሚወጣው ነገር ልታምኖት አትችሉም። ከርቤ የቆዳ መድረቅን ያክማል። ያለ ሰልሳችን ማሳጅ ስናደርገው እየመጠጠው እየመጠጠው ከቆዳችን ጋር እየተዋሃደ ይመጣልናል። ሰላም፣ እንዴት ናችሁ? የምወዳችሁ የማከብራችሁ የዛጎል ቤተሰብ በዚህኛው ቪዲዮ ስለ ከርቤ ተፈጥሯዊ ዘይት ነው የማወራላችሁ። ከዚህ በፊት ስለ ከርቤ ጥቅሞች አውርቼላችሁ ነበረ። ከርቤ ግን እንዴት እንጠቀመው፣ ጥቅሙን ጉዳቱን፣ እንዴት መጠቀም እንዳለብን ጨምሬ ዘርዘር አድርጌ አውርቼላችኋለሁ። በዚኛው በዚህኛው ቪዲዮ ደግሞ ከዚህ ንጹህ ከርቤ የሚዘጋጀውን የከርቤ ኦይል እንዴት እንጠቀመው ጥቅሙስ ምንድን ነው? ደግሞስ መቼ ነው የከርቤ ኦይልን መጠቀም ማቆም ያለብን የሚለውን አያይዤ ላውራላችሁ። አብራችሁን ቆዩ፣ ከቪዲዮ የሚጠቅም መረጃ ታገኛላችሁ። በነገራችን ላይ ከርቤ በራሱ በተለይ ኦይሊ ለሆነ ቆዳ ቡጉር ለሚያጠቃ ሽፍታ ላለበት በራሱ ከርቤ መጠቀም ይቻላል። ልክ እንደዚህ የተፈጨውን ከርቤ ከውሃ ጋር ቀላቅለን ወይንም ደግሞ ዘፍዝፈን አቆይተን በጥጥ ቆዳችንን ተቀብተን ለ10 ለ15 ደቂቃ አቆይተ መታጠብ፣ ከዛም ሞስቸራይዘር መቀባት ቆዳችን ጥርት እንዲል ያደርጋል። ቡግርን ጠባሳውን ያክምልናል። ነገር ግን ብዙውን ጊዜ ከርቤ ብቻውን ሲሆን ቆዳን የማድረቅ ባህሪ ያለው፣ በዛ ቪዲዮም ላይ በደንብ ጠቅሻዋለሁ። ቆዳችን በፍጹም መድረቅ የለብንም፣ ወዲያው ሞስቸራይዘር መቀባት አለብን። ከዛ ይልቅ በቀላሉ ልንጠቀመው የምንችለው የከርቤ ዘይት ነው። የከርቤ ዘይት ወዝን ያመጣጥናል ወይንም ደግሞ ባላንስ ያደርጋል። ይሄ የመጀመሪያ ጥቅሙ ነው። የቆዳ ወዝን ያመጣጥናል ወይንም ደግሞ ባላንስ ያደርጋል። በተለይ ኤክሰስ ኦይል በፊታችን ላይ ላለብን ሰዎች ቡግር ያጠቃናል፣ ሽፍታ፣ የቆዳ መቆጣት ይፈጠራል። በቆዳ ላይ ኤክሰስ ኦይል ሲኖር ለቡግር የመጋለጽ እድላችን ከፍተኛ ነው። የከርቤ ኦይል የቆዳ ወዝን በማመጣጠን ቆዳችን ከተለያዩ ችግሮች እንዲድን ወይንም ደግሞ ነፃ እንዲሆን ያደርግልናል። ስለዚህ የቆዳ ከለርን ያመሳስልልናል፣ ወጥ ያደርግልናል፣ ንጹህ እንዲሆን ያደርግልናል። አንዳንዴ ቡግር ጠባሳ፣ በፀሐይ መበለስ፣ በኢንፌክሽን አሁን ኢንፌክሽኖች ወይንም ደግሞ እንደ ፈንገስ አይነት ነገሮች ቆዳችን ላይ ሲከሰቱ የቆዳን ከለር ያዝጎረጉረዋል፣ የማያምር ያደርገዋል። የከርቤ ኦይልን የምንጠቀም ከሆነ ግን የቆዳችን ከለር ጥርት ይላል፣ ይመሳስልልናል። በሌላ መንገድ ቆዳችንን ያክምልናል ማለት ነው። የቆዳን ከለር ያክማል። የከርቤ ዘይት እንዲህ አይነት ችግሮች ካሉብን ማታ በአነስተኛ መጠን የከርቤ ዘይትን ተቀብተን ቀስ እያለን ቆዳችንን ማሳጅ ማድረግ በስሱ ማሳጅ ማድረግ አሳድረን ጠዋት መታጠብ እንደዚህ ከተፈጥሯዊ ነገር የተገኙና ኬሚካል ያልገባባቸውን ኦይሎች ስንጠቀም ብዙውን ጊዜ የጎንዮሽ ጉዳት አይኖራቸውም። ጉዳት ቢኖራቸው እንኳን አነስተኛ ነው የሚሆነው። ስለዚህ የከርቤ ኦይልን ስንጠቀም ወደ ተፈጥሮ ተመለሰ ማለት ነው። አሁን አሁን ብዙ ሕዝብ ወደ ተፈጥሮ እየተመለሰ ወይንም ደግሞ ወደ ናቹራል ነገሮች እየተመለሰ ነው። ከኬሚካል ጋር ተያይዞ ባለው ጉዳት በአንዳንድ ነገሮች የግድ ካልሆነ ወይንም ደግሞ የምርጫ ጉዳይ ካልሆነ በቀር ብዙ ሰው እኔ ካየሁት ነገር እንደታዘብኩት ወደ ተፈጥሮ እየተመለሰ ነው። ሀርባል ነገሮችን እንደዚህ በቤት ውስጥ የሚመረቱ ወይንም ደግሞ ኦርጋኒክ ነገሮችን መጠቀም እያዘወተርን ነው። ያ ደግሞ በጎ ጎን ወይንም ደግሞ የበል የሚባል ነውና የዛጎል ቤተሰብ እንዲሁ የከርቤ ኦይልን መጠቀም በእጃችን ያለን ወርቅ እንደመጠቀም ነው። በነገራችን ላይ በሀገራችን ከርቤን መጠቀም የረጅም ዓመት የነበረ እና ያለ ነው። አባቶቻችን እናቶቻችን ለረጅም ዓመት ከርቤን ሲጠቀሙ ኖረዋል። በመጽሐፍ ቅዱስም የከበረ ስጦታ የተባለለት ነው። ስለዚህ ከርቤ የታወቀ መድኃኒት ከቤታችን ሊጠፋ የማይገባ ነው። አዘውትረን የከርቤ ኦይልን ከመቀባታችን በፊት ማድረግ ያለብን ምንድን ነው? ቀን የዋለውን ላባችንን ትጥብ ማለት። ቀድመን ኦይሉን ከመቀባታችን በፊት ፊታችንን ትጥብ ብለን ጽድት ማለት። እኔ ይህን ቪዲዮ ቀረፃ ከመጀመሪ በፊት ፊቴን ታጥቢያለሁ። ምክንያቱም ኦይሉን እንደምቀባ ስላወቅኩኝ፣ ትጥብ ብለን እንዲህ በደንብ መቀባት፣ እንደዚህ አድርገን በደንብ ፊታችንን አዳርሰን መቀባትና፣ በነገራችን ላይ ወዲያው ነው የሚመጣው። ትንሽ ቆይቶ ታዩታላችሁ። ከፊቴ ላይ ታጡታላችሁ። የአይናችንን ዙሪያ የአፋችንን ዙሪያ እንዲህ አድርገን መቀባት። ሌላው ደግሞ የጠቆረ ከንፈር ካለን የከርቤ ኦይልን እንዲህ አድርገን መቀባት ማታ ማታ እንዲህ ቅብት ብለን ጨቅ ብለን ጨቅ ብለን አይደለም የሚባለው። ወዲያው እንደተቀባ መተኛት የለብንም። መጠጥ እስከሚያደርገው መቆየት ይኖርብናል። እጃችንንም ከንፈራችንንም እንዲህ በደንብ ማሳጅ ማድረግ የአይናችንን ስር እንደዚህ ቶሎ የሚጎዳው ፊታችንን ፓርት ቀስ እያልን ተቀብተን ይህን ይህንን አካባቢ ሁሉ እንደዚህ ማሳጅ ማድረግ፣ ማሳጅ ስናደርገው እየመጠጠው እየመጠጠው ከቆዳችን ጋር እየተዋሃደ ይመጣልናል። በጣም ቆዳችንን አንጫ ነውን። ግን እንዲህ አድርገን ማሳጅ አድርገን ተቀብተን ማታ ቤት ውስጥ የምንሰራቸውንም ስራዎች ሰራርተን ትንሽ ቆይተን ስንተኛ ኦልሬዲ ቆዳችን መጦት ስለሚሆን፣ ልብስ አንሶላ ምንም አይጠርግብንም። ቆዳችን የሚገባውን ጥቅም ያገኛል ማለት ነው። ታዩታላችሁ፣ ቆዳይን ይኸው እንደዚህ ተቀብቼዋለሁ። ይው እንደምታዩት ነው እንግዲህ፣ ቆዳችን ጥርት ትመምር እንዲህ ሊያደርግልናል። ስለዚህ እንደዚህ ለራሴ ከተቀባው በኋላ እንግዲህ የከርቤ ኦይል ጥቅሞችን ላውራላችሁ። በነገራችን ላይ ከንፈር በተለያየ ምክንያት ይጠቁራል። በተለይ ውስጣችን ትኩሳት ሲኖረው ሕመም ሲኖርብን የተለያዩ ችግሮች ሲኖርብንም ከንፈር ጥቁር ይሆናል። አዘውትሮ ደግሞ ሊፕስቲክን መቀባት ያለ እረፍት መቀባት ከንፈር እንዲጠቁር ያደርጋል። ለዚህ መድሃኒቱ ማታ ከገባን በኋላ ትጥብ ብለን እንደዚህ ኦይሎችን መቀባት የከንፈር ጥቁረት እንዲለቅ ወይንም ደግሞ እንዲታከም ያደርገዋል። ከርቤ ኦይልን ስንቀባ ፊታችንን ብቻ ሳይሆን ከንፈራችንንም እንደዚህ እሽት አድርገን ብንቀባ ቆንጆ ነው። ሌላው የከርቤ ዘይትን አዘውትረን የምንጠቀም ከሆነ እንዲህ በአይናችን ዙሪያ፣ በአፋችን አካባቢ፣ በግንባራችን ላይ የሚፈጠሩ ቀጫጭን መስመሮችን ወይንም ደግሞ የቆዳ መሸብሸቦችን ያክማል ያለ ጊዜያቸው እንዳይፈጠሩ ያደርጋል ቆዳን ይወጥራል ያሳምራል ይሄ ደግሞ ሳይንሱ ያለለት የመሰከረለትም ነው ከርቤ በባህሪው ሴሎችን የማነቃቃት እንዲ ሽታ እንኳን ሲሸተን አይምሮን የማነቃቃት ወይንም ደግሞ የማበረታታት ስሜት አለው እንዲሁ ደግሞ ከርቤ ኦይሉም ሆነ ይሄኛው ከርቤ በራሱ ሴሎችን የማነቃቃት አቅም ወይንም ደግሞ ባህሪ ያለው። ይሄ ደግሞ ተፈጥሮ እየሰጠው ነው። ተፈጥሮ ለምን አትባልም። እንግዲህ የከርቤ ዘይትን አዘውትረን ለቆዳችን የምንጠቀም ከሆነ በቆዳ ላይ የሚከሰቱ የእርጅና ምልክቶችን፣ መሸብሸቦችን ያክማል። ቆዳን ውጥር እንዲል እንዲያምን ያደርጋል ግን ምን አዘውትረን የምንጠቀም ከሆነ ቅድም እንዳልኩት ማታ ማታ ተቀብተን ጠዋት መታጠብ ቆዳን ጽድት እምር ያደርግልናል። ይሄ ተፈጥሮ የሰጠችን ስጦታ። ሌላው ከርቤ የቆዳ መቆጣትን ኢንፌክሽንን ያክማል። አንቲ ኢንፍላማንተሪ፣ አንቲ ባክቴሪያ ባህሪ አለው ከርቤ በውስጡ ሌላው ደግሞ የማነቃቃት ወይንም ደግሞ ሴሎች ሲጎዱ መልሶ የማነቃቃት ባህሪ የማከም ባህሪ አለው። ስለዚህ የከርቤ ዘይትን መቀባት ለቆዳ መቆጣት ወይንም ደግሞ ኢንፌክሽን ሲፈጠርብን ፀሐይ ሲመጣ እዚህ አካባቢ የሚቀላባቸው እዚህ አካባቢ ደም የሚመስልባቸው ሰዎች አሉ። የከርቤ ዘይትን ተቀብተው ቆዳቸውን ማከም ወይንም ደግሞ ማጥራት ይችላሉ። ይሄ የሚቀላውን ኢንፌክሽን የሚያወጣውን የከርቤ ዘይትን አዘውትረው ማታ ማታ ተቀብተው ጠዋት በመታጠብ ብቻ ወይንም ደግሞ እቤት በሚሆኑበት ጊዜ ተቀብቶ አቆይቶ በመታጠብ ቆዳቸውን ማከም ወይንም ደግሞ ማጽዳት ይችላሉ። በነገራችን ላይ የከርቤ ኦይል እንደ ሰንስክሪን ማገልገል እንደሚችል ያውቃሉ? የከርቤ ዘይትን አዘውትረን የምንጠቀም ከሆነ ለምሳሌ ማታ የከርቤ ዘይትን ተቀባል ጠባት ሁሌ በምንጠቀምበት ሳሙና ፊታችንን ተጠቅመን እንወጣለን ፊታችን በፀሐይ ዩቪሬ እንዳይጎዳ ይከላከልለታል። ምክንያቱም የከርቤ ኦይል ቆዳን ሰርስሮ የመግባት የማራስ የማለስለስ ወደ ውስጥ የመዝለቅ ባህሪ አለው። ስለዚህ ለፀሐይ በምንጋለጥበት ሰዓት ቆዳችን እንዳይጎዳ ፕሮቴክት ያደርጋል። ወይንም ደግሞ በፀሐይ ምክንያት የሚመጣ የቆዳ መጎዳትን ዳሜጅ መሆንን ይከላከልልናል። ታዲያ ከርቤ ለቆዳ እንደ ሰንስክሪን ያገለግላል ወይንም ደግሞ የፀሐይ ጉዳትን ፕሮቴክት ያደርጋል ይሸፍናል ማለት ነው። ስለዚህ የከርቤ ዘይትን አዘውትሮ መቀብ

እንደ ሰንስክሪን ያገለግለዋል። የዩቪሬ ወይንም ደግሞ የጨረር ጉዳት በቆዳ ላይ ይከላከላል። ቆዳን ከቨር ወይንም ደግሞ ፕሮቴክት ያደርገዋል። ስለዚህ አዘውትረን የከርቤ ዘይትን ማታ ማታ መቀባት ልክ ሰንስክሪንን እንደ መጠቀም ያገለግላል። ሌላው የከርቤ ዘይትን አዘውትሮ መጠቀም ሃይፐር ፒግመንቴሽን ወይንም ደግሞ ጥቋቁር ነጠብጣብ በቆዳ ላይ የተለያዩ በቡጉር በፀሐይ በመጎዳት ምክንያት በቆዳ ላይ የሚወጣ ጥቋቁር ነጠብጣብን ያክማል ወይንም ደግሞ ያጠፋል። ቆዳችን በማንኛውም መልኩ ጥቁር ነጠብጣብ ካወጣብን ወይንም ደግሞ ከተዝጎረጎረብን፣ ቀላል መፍትሄ በቤታችን አለ። የከርቤ ዘይትን መጠቀም አዘውትረን መቀባት ያም እቤት በምንሆንበት ቅድም እንዳልኩት ወይንም ደግሞ ማታ ማታ ነው መሆን ያለበት። ስንወጣ ትጥብ ጽድት ብለን ሞስቸራይዘር ወይንም ደግሞ እንዲሁ መውጣት እንችላለን። በነገራችን ላይ የከርቤ ዘይትን የምንጠቀም ከሆነ ያቆዳችንን ከመዝጎርጎር ወይንም ደግሞ ከማያምር ከለር ያክምልናል፣ ያጸዳልናል። በጣም የተወራለት የከርቤ ጥቅሙ የተባለለት ማዲያትን ያክማል ወይንም ደግሞ ያጠራል ነው። አዎ በትክክል ከተጠቀምነው የከርቤ ዘይት ማዲያትን ያክማል ያጠራል ። አዘውትረን መጠቀም አለብን። ግን ማዲያት ያለብን ሰዎች በነገራችን ላይ በሌላ ቪዲዮ አውርቼዋለሁ። ማዲያት ከውስጥ ነው ከውጭ ነው የሚባል አለው። ምክንያቱም የውስጥ ችግር በህመም ምክንያት የሚፈጠር ማዲያት አለ፣ ወይንም ደግሞ በምንወስዳቸው መድኃኒቶች ከውስጥ ሰውነታችን ጉዳት የሚወጣ ማዲያት አለ። ሌላው ደግሞ ፀሐይ አብዝቶ በመጋለጥ ለንፋስ፣ ለአቧራ፣ ለሙቀት አብዝቶ በመጋለጥ የላይኛው ቆዳ ክፍል ሲጎዳ የሚመጣ ማዲያት አለ። የከርቤ ኦይል የሚያጠፋው በላይኛው ቆዳ ከላይ የሚመጣ ችግር ጥን አይደለም ከውስጥ በሚመጣ ችግር የሚፈጠር ማዲያት ብዙውን ጊዜ የማይሆን ነገር ማለት የለብንም። ውስጣችን ሲታከም ለምሳሌ ስኳር ህመም ያለባቸው ሰዎች የተለያዩ መድኃኒቶችንም ስለሚወስዱ በተለያየ ምክንያት ብዙን ጊዜ ፊታቸው ቆዳ ቶሎ ይበላሻል ወይም ማዲያት ሊፈጠር ይችላል። የተለያየ የህክምና መድኃኒትን የሚወስዱ ሰዎች በተለይ ደግሞ ከሆርሞን ጋር ተያያዥ የሆኑ መድኃኒቶችን የሚወስዱ ሰዎች በሆርሞን መቀየር ምክንያት ማዲያት ሊከሰት ይችላል። ይሄ በሆርሞን መቀየር ምክንያት የሚመጣ ማዲያትን የከርቤ ኦይልን በመጠቀም ልናክሙ አንችልም። በቲክቶክ ላይ በምሰራቸው ቪዲዮዎች ብዙውን ጊዜ ይሄን ነገር እጠየቃለሁ። አይ ማዲያቱ ከምንድን ነው የመጣው የሚለውን ጥያቄ አቀርባለሁ። የውስጥ ችግር ኖሮብን የመጣ ማዲያት ከሆነ መጀመሪያ መታከም ውስጣችን እንዲጸዳ ማድረግ፣ አብዝቶ ውሃ መጠጣት፣ መድኃኒቶችን የምንወስድ እና በመድኃኒት ምክንያት የተከሰተ ማዲያት ከሆነ ውስጣችንን ማከም ያለብን መድኃኒታችንን በትክክል መከታተል፣ በሰዓቱ መውሰድ፣ ሌላ ውሃ መጠጣት እና ሌሎች ተያዥ ነገሮችን የውስጥ ሰውነታችንን ሊያክሙ የሚችሉ ውስጣችንን ሊያጸዱ የሚችሉ ነገሮችን ማድረግ ነው እንጂ ከላይ በምንቀባው ነገር ማዲያት

ነገር ግን ልክ ቅድም እንዳልኩት አብዝቶ ለፀሐይ በመጋለጥና በተለያየ ምክንያት ከላይ በመጣ ችግር ከሆነ ማዲያት የወጣብን እንደዚህ የከርቤ ዘይትን ተቀብተን ያንን ማዲያት ማከም ወይንም ማጽዳት ይቻላል። አዎ ማዲያትን ያጸዳል። ነገር ግን ማዲያቱ የመጣበት ምክንያት ወሳኝነት አለው። ስለዚህ ይህንን ቀድመን ችግሩ ያለብን ሰዎች ማወቅ አለብን ማለት ነው። በነገራችን ላይ በውጭ ዓለም የኮስሜቲክስ ኢንዱስትሪዎች ለክሬም፣ ለሴረም፣ ለሎሽን፣ ለአንደራይ ክሬሞች ከርቤን በጣም ይጠቀሙታል። ጎግል ላይ ገብታችሁ ሰርች ማድረግ ማድረግ ትችላላችሁ። ምክንያቱም በጣም ቆዳን የማከም የማጽዳት ባህሪ ስላለው፣ ስለዚህ የከርቤ ዘይትንም ሆነ ከርቤ ለቆዳችን ስንጠቀም ምንም አይነት ኬሚካል ያልገባበት ንጹህ የቆዳ መንከባከቢያ ለራሳችን ተጠቀምም ማለት ነው። ስለዚህ የከርቤ ዘይትን እንድትጠቀሙት አበረታታችኋለሁ። የከርቤ ዘይት በቆዳ ላይ የሚወጣ ቁስለትን ማከም ይችላል። ድንገተኛ ቁስል በቆዳ ላይ በሚወጣ ወይንም ደግሞ በሚያጋጥምን ሰዓት የከርቤ ዘይትን ቁስሉ ያለበት ቦታ ላይ መቀባት ያ ቁስሉ እንዲታከም ያደርገዋል። ቁስሉ ከዳነ በኋላ የሚፈጠር ጠባሳ እንዳይከሰት ወይም ደግሞ ጠባሳው ደማቅ እንዳይሆን፣ የሚያሰጋ አይነት እንዳይሆን ቀድሞ ይከላከልልናል። ስለዚህ ድንገተኛ ቁስል በሚያጋጥምን ሰዓት ቶሎ ቆዳችንን ከርቤ ኦይ ብንቀባው ጥሩ ነው። በነገራችን ላይ ብዙም ያልተወራለት ከከርቤ ኦይል ጥቅሞች አንዱ ተረከዝን ያለሰልሳል። የደረቀ ተረከዝ ላለን ሰዎች ብዙ ትሪት አድርገ ነው ተረከዝ የሚደርቅብን። በባህሪው ተረከዝ የሚደርቅበት ሰው አለ። ለዛ የከርቤ ኦይልን መቀባት ፍቱን መድኃኒት ነው። ማታ እግራችንን ታጥበን በጣም ሳይደርቅ ማለት በፎጣ ከጠረግነው በኋላ ድርቅ ሳይ የከርቤ ኦይልን ተረከዛችንን፣ የውስጥ እግራችንን በደንብ ተቀብተን በላስቲክ ሸፍነን ካልሲ አድርገን መተኛ ስንተኛ ላስቲኮ የሚያስቸግረን ከሆነ ለአንድ ሰዓት ለሁለት ሰዓት በካልሲ ሸፍነን ያንን አውጥተን ስንታጠበው ከተረከዛችን ላይ የሚወጣው ነገር ልታምኖት አትችሉም። በጣም ነው የሚያጸዳ። ይህንን ለሶስቴ እና ለአራቴ ከተጠቀምን ጽድት፣ ጥርት ያለ ተረከዝ ወይንም ደግሞ የሚያምር ተረከዝ እንዲኖረን ያደርገናል። ምክንያቱም ከርቤ የቆዳ መድረቅን ያክማል፣ ያለሰልሳል ወደ ቆዳ ሰርጎ የመግባት የማለስለስ ባህሪ አለው። ስለዚህ የሚደርቅ ተረከዝ የሚፈረፈር የሚሰነጣጠቅ ተረከዝ ካለን የከርቤ ወይልን እንጠቀም፣ በቀላሉ ልናክመው እንችላለን። ሌላው ደግሞ ከርቤን እንደዚህ ይሄ ከርቤን ፈጭተን እንደዚህ የተፈጨውን ከርቤ በሞቀ ውሃ ውስጥ አድርገን እግራችንን መዘፍዘፍ ዘፍዝፈን ለሀያና ለአስራ አምስት ደቂቃ ማቆየትና ከዛ አውጥተን በብሩሽ ነገር ወይንም በጥፍራችን ተረከዛችንን እያከክን ማጠብ በጣም ነው የሚያጸዳው። ወዲያው ግን ወይ የከርቤ ወይል ወይንም ደግሞ ቫዝሊን ሻበተር ወይራ ዘይት ያለን ነገር መቀባት ተረከዛችንን ከዛም ካልሲ ማድረግ የተረከዛችንን ለውጥ በአጭር ጊዜ ነው ማየት የምንችለው በጣም ነው የሚያጸዳው የሚያሳምረው ተረከዛችን ከአቧራና ከተለያየ ነገሮች ጋር ተያይዞ ፈንገስ ሊኖርበት ይችላል እንዲሁም ደግሞ ንፋስ አብዝቶ ስለሚጋለጥ ተረከዝ ይደርቃል ይሰነጣጠቃል ከርቤ ደግሞ አንቲ ፈንገስ አንቲ ባክቴሪያ ባህሪ ስላለው ያንን ያክምልናል ተረከዝን ያጠራል ያሳምርልናል እንድትጠቀሙት አበረታታችኋለሁ የከርቤ ወይልን መቼ ነው መጠቀም ማቆም ያለብን ስንቀባው ቆዳችን ለመቆጣት ሽፌ ማለት የማሳከክ ስሜት ከተሰማን በመጀመሪያ ቀን ስንቀባ ወይዚ አካባቢ የሆነ አካባቢ ተቀብተን አይተን ለቆዳችን ተስማሚ ከሆነ ምንም አይነት የቆዳ መቆጣት ካልተፈጠረብን ነው የከርቤ ኦይልም ቀጥለ መቀባት ያለብን። የከርቤ ኦይልን ተቀብተን ቆዳችን የማሳከክ ወይንም ደግሞ የመቆጣት አይነት ነገር ካሳየን ወዲያው ነው ማቆም ያለብን። ያለመስማማት ስሜትን ካየንበት መታጠብና ኦይሉ መቀባት ማቆም ይኖርብናል ማለት ነው። ለሁሉም ሰው ላይስማማ ስለሚችል ከርቤ ኦይልን ከመጠቀማችን በፊት አንድ የተቀብተን ቴስት ማድረግ ይኖርብናል። በነገራችን ላይ ዛጎል ፋሚሊ ስለ እንደነዚህ አይነት ምርቶች ሳወራላችሁ የት ነው የምናገኘው? እንዴት ነው የምናገኘው የሚል ጥያቄ በምታቀርቡልን መሰረት የተለያዩ ምርቶችን እንዲ አዘጋጅተን በንጽህና በታማኝነት እያቀረብንላችሁ ነውና እየገዛችሁኝ እየደወላችሁ ስለሆነ ስለሰጣችሁኝ አስተያየት ከምር ከልብ ከልብ ነው የማመሰግነው። ደግሞ ብዙዎች እየደወላችሁ እንደ የምታምኑኝ በእኔ ደስተኛ እንደሆናችሁ እንደምትወዱኝ ስለነገራችሁኝ፣ ከልብ ነው አመሰግናለሁ፣ የዛጎል ቤተሰብ። ልክ እንደተለመደው እንዲሁ የከርቤ ኦይልን እንደዚህ በዚህ መልኩ አዘጋጅተን የምንሸጥ ስለሆነ የነጭ ጣን ዘይት አለን፣ የከርቤ ኦይል አለን፣ እንዲሁ ደግሞ ያስመጣ ነው የቲትሪ ኦይል አለን፣ የዱባ ፍሬ ኦይል አለን፣ የሞሪንጋ ኦይል አለን። በተለይ የሞሪንጋ ኦይል ብዙዎቻችሁ ስትጠይቁኝ ነበረ፣ አስመጥተናል። እነዚህን የምትፈልጉ ከሆነ ከታች በማስቀምጥላችሁ ስልክ ደውላ ያላችሁበት ድረስ አዲስ አበባ ውስጥ ይመጣላችኋል። የምወዳችሁ የማከብራችሁ የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃ እንዳገኘችሁ ሙሉ እምነቴ ነው። አስተያየት ጥያቄ ካላችሁ በኮመንት ላይ ያስቀምጡልኝ። ደስ ብሎኝ ነው ማወራችሁ። እንደዚህ እንድሰራላችሁ የምትፈልጉት ቪዲዮ ካላችሁ በኮመንት ላይ ያሳውቁልኝ። ከዚህ በፊት ከታች ስለማዲያት ማዲያት ስሪልን ያልሽኝ እህታለሽ ይህን ቪዲዮ እንድትመለከቹ ሪኮመንድ ያደረግልሻለው ከኮመንትሽ በታችም ሊንኩን አስቀምጥልሻ አለው እንግዲህ ማዲያት ከሚያክሙ ነገሮች አንዱ ከርቤ ነው የማዲያቱ ሁኔታ ይለየዋል እንጂ አብራችሁኝ ስለቆያችሁ ከልብ ከልብ ነው የማመሰግነው አምላክ ለምድራችን ሰላም ይሁን ይበልል